ፋለይ ባሰቃያቸው መጠን ፈጽመው ይበዙ ነበር። ወይ ህፃን ምራፍልለስታነ ባሰቃያቸውን መጠን ፈጽመው ይበዙ ነበር። እግዚአብሔር ከዚያ ባርነት አውጥቶ ረፍታ እግዚአብሔር ምን እንዲነገር በምኵራባቸው ተገኝተው ኦሪት እንዲነበብ ኦሪት የሚባለው የሙሴ አምስቱ ከዚያ በኋላ ደግሞ ተውራቱ ማለት ነው። ከዚያ ተነስተው ሶስቱ አ የተጨመሩ ስምንቱ ብሔረ ኦሪት የሚባሉ መጽሐፈ መጽሐፍ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት ስምንቱ በሀውልተ ኦሪት ይባላሉ። እነዚህ የብሉይ ኪዳን መክበቦች ናቸው ወይም አለቆች መጻሕፍት ናቸው። ስለዚህ እነዚህ ቀዳም ቀዳም ወይም ቅዳሜ ቅዳሜ በምኩራብ የተገኙ እንዲያነቡ ነው፣ ለተከናክ እንዲያብራሩ እንዲተረጉሙ ስራ ተፈትቶላቸው ስጋዊ ስራ እንዳይሰሩበት። የብቻ አይደለም፣ በዘመኑ አጠራር ባሪያ ወይም ሰራተኛ ነው የቀጠሩ ሰው እንኳን ቢሆን በዚህ ዕለት እንዲያርፉ። ያ ብቻ አይደለም፣ አህዮቻቸው ጭምር እንዳይጫኑ፣ አህዮቻቸው ጭምር እንዳይጫኑ። እግዚአብሔር ይሄን ስራ ተሰራላቸው ምን የነፍስ ስራ እንዲሰሩና ለነፍሳቸው ረፍት እንዲሰጡ ይህን ያደረገበት። እዚህ እዚ ረፍት ይዘው እግዚአብሔር አሳረፈን፣ ከግብፅ መከራ አሳረፈን። የማንጠቀምበትን ፒራሚድ ከመስራት ጭቃ ከመውቀት ጎንጎል ስች የሚወለድ ባህር ከመጣል። እንዲሁም ራሄል የምትባል ሴት ነበረች እና የግብፅን ፒራሚድ ለመስራት ጭቃ ስታወታ መታ ልጆችን ጠልሳ ነበርና መጧ ነበረች

የሄልጌት ጩኸት ወደ እኔ ደርሷልና ከግብጽ ምድር የማውጣበት ጊዜው ደርሷል ብሎ ሙሴ ልኮ አወጣቸው። እግዚአብሔር ካህልነትን አስረዳቸው። ያለ ሰረገላ፣ ያለ ብረት፣ ያለ ሰይ፣ ያለ ውጊያ፣ ያለ ሰራዊት፣ ያለ ወታደር፣ በቀጭን በትር ብቻ ባህር ከፍሎ የእግዚአብሔር ሰራዊት ዝንቡን ተራታሽ፣ ዝንቡን ቁራ ሰብስቦ ፈሮንን ግን ገናቀቶ መንገድ

ያንን አድርጎ እግዚአብሔር ፈርዖንን ናቀው። በዚያ ሰለግና በዘመኑ ስልጣን በሰራዊት ብዛት፣ በሕዝብ ብዛት፣ በግዛት አንድነትና ብዛት፣ በጦር ብዛት የሚመካውን ፈርዖን እግዚአብሔር ታደረገ ለአንድ ሰራዊት ያደርጓቸኋል ዝንብ ቢበቃሃ ብሎ እግዚአብሔር የታወቀው በዝንብ ነበር። ዝንብ ይልቅበታል፣ ይመረራል። እንቁራሪት ይልቅበታል። ተሳቦትን ቆነናት ቀንዳ ወጣ ይልቅበታል። በዚያ ተመሮ ናወጣቸው መጨረሻ ላይ በበት ባህርነቱሳቸዋል ከእንዲህለአሰጣይ ባህርነት ላወጣ እ ምስጋና ይግባ እያሉ ሰንበትን እንዲያከብሩ ፈጣሪያቸውን እንዲያስቡ ረግታችን አንተ ነህ እንዲሉ እቁር እንዲያስቡበት እግዚአብሔር መልካም እንዲያደርጉ የታመመን እንዲጠይቁ፣ የተራበን እንዲመግቡ፣ እርቅ እንዲፈጽሙ፣ ከሰው ጋር ሁሉ ሰላም እንዲያደርጉ ሰነትን ይሰራዳል። አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ መጣና በዚህ ምድር ከነሱ ተወልዶ ሲያስተምር የአይሁድ አንድ ተቃውሟቸው ሰንበትን ይሽራል። ጌታ የተከሰሰበት አንዱ ክስ ሰንበትን ይሽራል። በዚህ ሳምንት በተሰቀለ በሳምንቱ ስላለን ይህን ክስ ማንሳት አለብን። ሰንበትን ይሽራል ነበር አንዱ ክስ። እኔ የሚገርመኝ አንድ ነገር ነው። እስኪ እናንተ እዚህ ሀገር ትኖራላችሁ፣ በሰንበት አይሁድ ይበላሉ? አይበሉ ይበላሉ

እግራቸውን ካልተነሳ ወይ ቆመበት ይውላል ወይ ከተጎደለበት፣ ያለ እንደዚህ ማለት የለብህም፣ እንደዚህ ማለት የለብህም፣ መነሳትም የለብም። ጉዳዩ ይባለ እናንተ፣ በሰንበት ቀን ሰው ስምንት ቀን ቢሞላው ትገዙት የለም ወይ ግዝረት? ያንን አንድ ውድድር በሰንበት ቀን ሰው ትገዙ የለም ይ አ ጌታ ድዊ ሲፈውስ ረሰንበት ነው ይሉ ነበር። በሰንበት ሰው እየገዘራችሁ አይደለም

የመባቻ መሥዋዕት፣ የቁርባን መሥዋዕት የሚባል የኃጢአት መሥዋዕት፣ በአምስት አይነት መሥዋዕቶች አሉ። ከነዚያ መሥዋዕቶች በዕለተ ሰንበት ሲቀርብ በጉ ይታረዳል። በግ ማለት ለምን ሰንበትን አይሽረውም? በጉ ሲፈራገጥ ሳሩን ምን ያረጉታል? ይጥሱታል፣ ይቆርጡታል። እንደገና መሥዋዕት ለማቅረብ ጉልቻ ይቆልጣሉ፣ እንጨት ይረበርባሉ፣ ይፀፈጽፋሉ፣ ስጋውን ይመስራሉ። የዚያ ጊዜ ሰንበቱ ይሻላል ወይም እንደዚያ ከሆነ በሰንበት

እና እግዚአብሔር የሚከበር አላዘዘ ብላ አይነት አከባበር ነው። ሰንበት የንዱ ት ለምንድ ነው የመጣው? ሰልመት ወተፈጸመ ሁሉ ወተፈጸመ ሰማይ ወምድር ኵሉ ዓለሙ ነው። የሰማይና የምድ የሰራዊታቸው ተፈጥሮ ሁሉ ተፈጸመ ይላሉ።

እግዚአብሔር በሰባተኛ ይቱ እለት ሊሰራ ከያዘው ስራ ወይም ተፈጥ ከሚፈጥርበት ይ ከፈጣሪነቱ ከሲሰራው ከሰንበተው ስራ መፍጠርን በዚህ ቀን አርፋል እና በዚህ ምክንያት ሰባተኛ ይቱ ቀን እግዚአብሔር አከበራት ነው። ይህንን ይዞ በኦሪት ሰዓት ምዕራፍ ሀያ ላይ ሰጉሰ እለታተ 6 እዚያ ግን ተፈጠረበት ሲፈጥር ከሰነበተ ፍጥረት አርፏልና ያ ሰንበት ነው። እስራኤል ግብፅ ሲገዙ ከኖሩ በኋላ ግብፅ ከወጡ በሃምሳኛው ቀን ይህ ሕግ የተሰጣቸው ከግብፅ በጉን ከበሉበት ቀን ሲቆጠር በሲና ተራራ ላይ ሕጉን የተቀበሉበት ቀን ሃምሳኛ ቀን

ባህርን በበክሩ ያለ ድካም ከፍሎ የለም እንዴ? በእግዚአብሔር ያመነው በእግዚአብሔር ያመነው ኢያሱ በቃሉ ብቻ ፀሐይን አቁሞ የለም እን ሙሴ በቃሉ ብቻ ውኃ አፈልቆ የለም እን ሙሴ በቃሉ ያን ማድረግ ካልቻለና ት ሳይደክም ስለተሰራ የሙሴ አምላክ ይደክመዋል እደ

ዝናብ ሜድ ላይ ነኝ እንደላል አውሮፕላኑ ሰንጥቆ ያልፋል። ሰንጥቆ ሲያል ውሃ አያፈስም። አይ አባ እንደ ጂኦግራፊ ስላልተማርክ ነው እንዳትሉ፣ አሁንታችሁ ነው። አልተማርኩ ግን፣ እንዴት ነው ውሃውን የሚቋጥርበት መንገድ ሂደቱ ሊያስረዱት ይችላል፣ ግን አይጥቅም። ከዛ ደግሞ ደብወል ደመና መጀመሪያ አካባቢ መጀመሪያ ካሉ ዝናብ እንደዘነበ ካፍ ያለ የሚያካፋ መሬቱ መሸከም ስትችል ደግሞ ጠፈቅ ያለ ዝናብ ይዘናል።

በተወለደ በሶስተኛው ቀን በአራተኛው ቀን ወፍራም ብርድ ልብስ አፍንጫው ላይ ብትጭኑ ታፍ ነው ይሞታል። ነው ይሞታል። ሆድ ውስጥ እያደለ ብዙ ታፍ ነው ያለው ትዜ ጥበቀ ቅዱስ ዳዊት እንከርሰ አንተ አምላኬ አምላኪ አቤቱ ከእናቴ ማሕፀን ሳለው አንተ አምላኪ ነ ያለ ህፃናትን እየጠበቀ እየቀረጸ ዘይ ዝሎሙ ለህፃናት በውስተ ማሕፀን እንዳለ ቅዱስ ያለ ህጻናትን በእናታቸው ማዕፀን የሚቀጣቸው፣ የሚስላቸው፣ የሚፈጥራቸው ሱ እግዚአብሔር ይሰራል። ወቅቶቹን ያስተባብቃል። ውሃውን ነፋሳት እንዲነፍሱ ያደርጋል። ነፋሳት የራሳቸው መስኮት አላቸው፣ አስራ ሁለት መስኮቶች። ከእነዚያ መስኮቶች በዕለተ ሰንበት እጁ እንደዚህ የታጠፈውን ሰው ነበር ይዘረጋል። በዕለተ ሰንበት የጎበጠችው እድሜ ዘመኗ በሙ የጎበጠችውን ሰው ነው ቀና በለሽ ጅሎ ቀና ናቶ በዕለተ ሰንበት 38 ዓመት ተኝቶ የነበረውን ድሚ ነው አልጋ ተሸክመ ቆሞ። ሰንበት ነው ነበር ያለበት ጉዳዩ ተጠቅቀው ምን ብለው ነው ሲባል እነሱ ክርስቶስን የጠበቁት እንደዚያ ክርስቶስ የነበ ጌታ ሲወለድ አይት ሶስት ክፍሎች ነው የነበሯቸው። ሶስት አይነት መደም የነበራቸው የሲያውያን፣ ሰዱቃውያን እና ፈሪሳውያን ይባላል። እነዚህ ፈሪሳውያን ሕግ ጠንቃቂዎች ነው የሚጠነቀቁ። የሙሴን ሕግ ለመጠበቅ እንደገና ደግሞ ሌላ ሕግ ያወጡ ናቸው። የሙሴን ሕግ ለመጠበቅ የሙሴን ሕግ መጠበቂያ ሌላ ሕግ ያወጡ የሕግ ጠበቆች ሆኑ ማለት ናቸው።

ኤሲያውያን ደሞ የሚባሉ ይባሉ እንደዚህ እንደባይ ነው። በኩምራን ወይም ደግሞ ኩምራን አካባቢ ዴልሲ ወጣ ብሎ ሙት ባህር አካባቢ ዋሻዎች ወቻ አሁን መጣፈ የሞክም ተቆፍሮ የተገኘበ እዚህ አካባቢ ብቱና ይዘው የሚኖሩ ናቸው። ሰዱቃውያን የሚባሉ ደግሞ ሶስተኞቹ ክፍሎች ናቸው። እነዚህ ደግሞ ኮዳሞች ከፖለቲካ ጋር ገጥመው የሚበሉ ለምነት ግን የሌላቸው ግን የቤተ ክህነት ሰዎች ናቸው። ከቄሳር ጋር ተስማምተው የሚኖሩ ብቻ። ሆዳችን ይሙላ ደረታችን ይቅላልን እንጂ እኛ ሃይማኖት ኖረ አልኖረ ግድ የለም። ከተሾመ ሰው ጋር ሁ እየተስማሙ እውነትን እያጣመሙ የሚኖሩ ናቸው። በዚያ ጊዜ ደግሞ ልብ በሉ፣ አይሁድ የነበሩት በማን ስር ነው? በቄሳር ስር ነው። ከመከራ ያላረፈ ህዝብ ነው እስራኤል። በነገራችን ላይ ኢሳይያስ ሚላል በአንድ በኩል ዛሬ ያለችውን እስራኤልን ሳያ በዚህ ይለኛል እስራኤል እንደ ጢስ ናት ይላል ኢሳያስ። የኛ ሊቃውንት ስጠረጉትላል ጢስ ላይ እንደማይመቸው እስራኤል ለጠላት አትመች። ጢስ ላይ ንመቸ ላይመች አይመችም። እስራኤል ለጠላት አትመች። መከራ ማያጣትም፣ ድል ማያጣት የከእግዚአብሔር ተሰጣት። በፊት ቀድሞ ጌታ ከመወለዱ አምስት መቶ ሰማንያ ዓመት ቀድሞ ናቡከ ናቡከደነጾር የሚባለው ቅርታ ልክ ነው ናቡከደነጾር ሁለቱን ነገድ እዚህ ኢየሩሳሌም የነበረው ነገደ ብንያም እና ነገደ ይሁዳ የሚባለው ሁለቱ ነገድ ነበር። እዚህ ነበ ይሄንን ወደ ባቢሎን ማርኮስ ዘለ ስልምናሶር የሚባለው ደግሞ አስሩ ነገድ። የአስሩ ነገድ መንግስት ሰማሪያ ነው ዋና ከተማው ሰሜን እስራኤል ማለት ነው። ሰሜን እስራኤል ነበር የነበረው አስሩ ነገድ። ደግሞ ስልምናሶር ወደ ፋርስ ተካፍሎ ወስዷቸው ነበር። ከዚያ ተመልሰው ጥቂት እንዳለፉ ደግሞ በማለት እረፍት ነው። እኛ እረፍት እንድናገኝ ስትሉ ስራችንን ጨርስ፣ ስራችንን ጨርስ፣ ስራን አቋርጦ እረፍት ማለት ስራን መጨረስ ነው። ስራውን ጨርሰው ሰንበትን አከበረ። እኛም ስራችንን ጨርሰው ያልጨረስነው በጣም ብዙ ስራ አለ። ብዙ ስራ አለ፣ የራሳችን ጉዳይ፣ የቤተክርስቲያናችን ጉዳይ፣ የሀገራችን ጉዳይ፣ የቤተሰቦቻችን ጉዳይ፣ የታሪክ ጉዳይ፣ የነገ ቤተክርስቲያናችን ጉዳይ፣ ያልጨረሰው ነው ብዙ አለ። ስራውን የጨረሰ ሰው በረፍት ይኖራል። ሰንበት ማለት ይሄ ስራችሁን ጨርሱ። ሶስተኛ ሊቃውንታችን ሲገልጡልን ሰንበት ማለት መልካም መስራት ነው። እግዚአብሔር መልካም ሰርቶ ሰንበትን አከበረ። ለምሳሌ ነገራቸው። እረፍት ከፈለክ መልካም ስራ እረፍት የሚሰጠን መልካም መስራታቸው። እንዲህ ይላል እግዚአብሔር፣ ሰኞ ይሄን ፈጠረ ወሬ እግዚአብሔር ከመሰነ እግዚአብሔር ያ መልካም እንደሆነ አየ። ማክሰኞ እግዚአብሔር ይሄን ፈጠረ፣ እግዚአብሔር ያ መልካም እንደሆነ አየ። ስድስተኛው ቀንስ እንዲህ እያለዶ እግዚአብሔር ሰውን ፈጠረ። እግዚአብሔርም ያ እጅግ መልካም እንደሆነ አየ። እዚያ ሰንበትን አከበረ። ሰንበት ማለት እረፍት ነው። የሰው ልጅ እረፍት የሚያገኘው መልካም በመስራት ነው። ያስቀየመን ሰው ካለ ያንን ያስቀየመን ሰው ትክክል እኮ ነገር የሆንዳ ባል እሱ ረፍ እንዲሁም ባልናገር ብሎ የሚል የሌን አስቃይ የሚያመጡ እረፍት የሚሰጠው መልካም መስራት ነው። ሰው የዘራውን ያጭዳል። እውነት የሚነግራቸው ሰው የዘራውን ያጭ መልካም ከሰራን ከየትኛውም ጉድጓድ ብንጣል እግዚአብሔር የምናርፍበትን ነገር እራሱ ያመጣል። ክፉ የምንሰራ ከሆነ ደግሞ የዚያን ዋጋ ማግኘታችን አይቀር፣ የጊዜ ጉዳይ ነው። የጊዜ ጉዳይ ነው። አካሉ ጋር ነች። እረፍት ማለት እስኪ ሶስቱን ትርጉም ነገሩ ሰው መሆኑ፣ ሰው መሆን የሚያሳርፈን

መልካም ቢኖራችሁ ረፍት ታገኛለች። ግዝን ማስወገድ የወንድማችን ደም እጃችን ላይ እንዳይኖር ማድረግ ምን ይላል መሰላችሁ? አንደኛው ረፍት የሚሰጣል የሚነሳን ኃጢአት ነው። ኃጢአት ረፍት ይነሳል። ረሲ ይጎይ እዛ አልቦ ዘይዴግሩ ጻድቅሰ ልቡ ለጻድቅ ወኩል ከማነሳ መጽሐፈ ምሳሌ ምዕራፍ 28 ቁጥር አንድ ነው። ኃጢአተኛ ሰው ማንም ሳያባርረው ራሱ ይሸሻል። በየቀኑ ተቅበዝባዥ ምን ሆነው ደግ ይመስላችኋል? ህይወታችን ውስጥ ኃጢአት አለ የተቀበረ ወይ የወንድማችን ደም አለ ወይ የበደልነው አለ ወይ የተሳደብነው አለ ወይ ያስቀየምነው አለ ወይም ደግሞ ሰውነታችን እግዚአብሔርን የበደለበት ተቀብሮ ያለ የኃጢአት ድል ብዙ ውስጥ አለ። ስለዚህ ቃየር ምን አለ መስላችሁ፣ ወለተው ወርዑደ ወድንጉጽ በሁሉ ዘረከበም ይቀትለኛል። እኔ ተቅበዝባዥና የምደነግጥ እሆናለሁ። የሚያገኘኝ ሁሉ ይገለኛል። እንዲያ ብዙ ጊዜ ስንት ሰው ኖሮ ቃየል የሚያገኘኝ ሁሉ ይገለኛል። ሌላ ስንት ሰው አለ አቤል እንደሆነ ሞትል። ሐጣተኛ ሰው የምድር ሁሉ ስደተኛ። ታዲያ ማረፍ ከፈለግ ምንድን ነው ከሀጣታችን መላቀቅ። እረፍት የሚነሳልን ነገር ማውቀው የበለጠ ለነፍሳችን ላይ ሰውነታችን ውስጥ የኃጢአት እሳት ካለ እኛ ዘፈኑን እኛ እንትኑን እኛ ስልጉን እያደረግ ነዳጅ ይጨምርበታል ነፍሳችን በሀጢአት እሳት ተነዳለ በምናችን እንራል። ስለዚህ እረፍት ማለት ምን ማለት ነው ካላችሁ ኃጢአትን ማ